የተወደዳት የኢትዮ ትሩዝ ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀምር። ተማ ከንቲባ ጽፈት ቤትን ጨምሮ የሾማቸውን ሰዎች በተለያዩ ቦታዎችና ተቋማት አስገብቶ ስራ ማስጀመሩን የህወሀት ጽፈት ቤት አሳወቀም። ሊቀመንበሩ ደብረጽዮን ገብረ ሚካኤልና ሌሎችም ከአራት ኪሎ አስተዳደር ጋር በአዲስ አበባ እንደሚነጋገሩም ይጠበቃል። ይህ በእንዲህ እንዳለ የአቶ ጌታቸው ረዳ አስተዳደር ያቀረበውን የብልጽግናው መንግስትን ጣልቃ ገብነት ጥያቄ ህወሀት ተቃውሞታል። በዝርዝር እንመለከተዋለን። በአማራ ክልል አመራሮች ጭምር የተገደሉባቸው እጋዎች መደረጋቸው ተሰማ። የመከላከያ ሰራዊቱ ከአንድ ሺ በላይ ሰው ገደልኩ፣ ከአምስት መቶ የሚልቅ ደግሞ አቆሰልኩ ብሏል። ብልጽግና ደግሞ ሁሉም ነገር ሰላም እየሆነ ነው ይላል። ይህንንም እንመለከታለን። አብይ አህመድ ከነደብረጽዮን ገብረ ሚካኤል ጋር መደራደር የለበትም ሲሉ አቶ ጌታቸው ረዳ ጠየቁ። በትግራይ ዘጠና በመቶ ሕዝብ ድጋፍ እንዳላቸው የገለጹት የጊዜያዊ አስተዳድሩ ፕሬዝዳንት ባልተለመደ ሁኔታ የትግራይ ሕዝብ ዳግም እንዳይንበረከክ ነው የምፈልገው ሲሉ ተሰምቷል። የአራት ኪሎ አስተዳደር እርስ በርስ ይዋጣላችሁ ያለ ይመስለኛል። ነገር ግን የብልጽግናው መንግስት ይፋዊ ጣልቃ ገብነት እንዲኖረው አልጠየኩም የሚለውንም አንስተዋል። ይህንንም ተሰማላችሁ ኢትዮጵያ ኤርትራና ትግራይ ሰራዊቶች በኩል ጦር እየተንቀሳቀሰ ስለመሆኑ ተነገረም። የአሜሪካ መንግስት የፖሊሲ ጉዳዮች የሚተነተኑበት መጽሔት ሊፈነዳ የተቃረበው ጦርነት የሚያስከትለውን አደጋ ይዞም ቀርቧል። ተጨማሪ ያለን። አሜሪካና እንግሊዝን ጨምሮ የትግራይ አሁናዊ ሁኔታን እየተከታተሉ ስለመሆኑ ከሀያ በላይ የሚሆኑ ሀገራት ይፋ አደረጉ። ውጥረቱ እንዲረግብም ጥሪ አቅርበዋል። ሌላኛው መረጃችን ነው። ሩሲያ ቻይናና ኢራን ግዙፍ የባህር ላይ ወታደራዊ ልምምድ ማድረግ ጀመሩ። ልምምዱ በባህር ላይ መርከብና ድሮንን ጨምሮ ጥላት፣ ኢላማዎችን መምታት እንደዚሁም ጉዳትን መቆጣጠር ላይ ያተኮረ ነው። የተማ ከንቲባ ጽፈት ቤትን ጨምሮ የሾማቸውን ሰዎች በተለያዩ ቦታዎችና ተቋማት አስገብቶ ስራ ማስጀመሩን የሕወሓት ጽፈት ቤት አሳወቅም። ሊቀመንበሩ ደብረጽዮን ገብረ ሚካኤልና ሌሎችም ከአራት ኪሎ አስተዳደር ጋር በአዲስ አበባ እንደሚነጋገሩ ይጠበቃል። ይህ በእንዲህ እንዳለ የአቶ ጌታቸው ረዳ አስተዳደር ያቀረበውን የብልጽግናው መንግስት አልቃ ገብነትን ጥያቄ ሕወሓት ተቃውሞታል። ባለፉት ተከታታይ ቀናት የጊዜያዊ አስተዳደሮች ሹማምንት

ምክር ቤት የሾማቸው ሲል ህወሓት በሚገልጻቸው ሰዎች እየተካ በጸጥታ ኃይሎች አጋዥነትም እያስገባ ቆይቷል ዛሬ ደግሞ በርእሰ መዲኗ መቀላ ተከናውኗል። ከአንድ መቶ ቀናት በላይ ዝግ የነበረው የመቀለ ከተማ የከንቲባ ጽህፈት ቤትም ተከፍቶ በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት የመደባቸው ከንቲባ ገብተውበታል። የምስራቃዊ ዞንና የአዲግራት ከተማ አስተዳድሮችም እንደዚሁ አመራሮቻቸው ወደ ስራ ገብተዋል ሲል የህወሓት ጽህፈት ቤት አሳውቋል። በደቡባዊ ምስራቅ ዞን አዲ ጉደም የሳምረ እንደዚሁም የሀገረ ሰላም ከተሞች የጊዜ ያስተዳድሩ መዋቅሮች በህወሓት ተመራጮች መተካታቸውም ይታወቃል። ጉባኤ ያካሄደው ህወሓት የሾማቸው የመቀለ ከተማ ከንቲባም ረዳኤ በርሀም የምስራቃዊ ዞን ዋና አስተዳዳሪ ፍሳ ኃይሌ ዛሬ በደጋፊዎቻቸው ታጅበው ወደ የጽፈት ቤቶቻቸው መግባታቸውን አሳውቋል። የትግራይ ሰሜናዊ ምዕራባዊ እና የማዕከላዊ ዞን አስተዳደሮችም በህዋ ጽፈት ቤት አመራሮች ስር ከሆኑ ወራት ተቆጥረዋል። የአቶ ጌታቸው ረዳ አስተዳደር ሹመኞች የሚገኙባቸው አካባቢዎች በአመዛኙ በትግራይ የደቡባዊ ዞን ከተሞች ናቸው። ፕሬዚደንት ጌታቸው ረዳ የሚገኙባቸው በርካታ የጊዜ አስተዳዳሪ ስራ ኃላፊዎች ወደ አዲስ አበባ መጓዛቸውም ነው የተነገረው። ከነዚህ ዚህ መንግስታዊ አስተዳደሮች ባሻገር የህወሀት ጽፈት ቤት በኩል የተመረጡ ሹማምንታዎች ተቋማት ላይም ቁጥጥር ማድረጋቸው ታውቋል። የ104.4 የመቀለ ኤፍኤም ሬዲዮ ጣቢያ በደብረ ጽዮን ገብረ ሚካኤል በሚመራው ህወሀት በተመደቡ የመቀለ ከተማ አመራሮች አባላት በቁጥጥር ስር መዋሉ ተነግሯል። አመራሮቹ በሰራዊቱ ታጅበው ሬዲዮ ጣቢያው ኃላፊዎች መተካታቸውም ተሰምቷል። ህወሀትና የጸጥታ ኃይሉ መሰል እንቅስቃሴዎችን አስተዳድሩን የማጠናከርና ህገወጦችን የማረም ሲሉ ይገልጹታል። አቶ ጌታቸው ረዳ በበኩላቸው መንግስትን የማፍረስና እብደት ሲሉ ነው የሚገልጹት። የብልጽግናው መንግስት አስፈላጊውን እርምጃ ይውሰድ ሲሉም ጠይቀው ነበር። ይህንን ጥያቄያቸውን ተቃውሞም የህወሓት ጽፈት ቤት መግለጫ ማውጣቱ ይታወሳል። የተጀመረው የህግ ማስከበር እርምጃ ያለው ሂደት ተጠናክሮ እንደሚቀጥል ገልጹም የጊዜያዊ አስተዳድሩ የፈደል መንግስትና የዓለም አቀፉ ማህበረሰብም በትግራይ ጉዳይ እገዛ እንዲያደርጉ ያቀረበው ጥሪ ይፋዊ ክህደትና የፕሪቶሪያው ስምምነትን የሚያፈርስ ሲል ውድቅ አድርጎታል። ህወሓት ህዝብና ሰራዊት ጊዜ አስተዳድሮ የሰጡትን ተልእኮዎች ለመፈጸም የሚያስችል የአመራር ማስተካከያ ይደረግ እንጅም ይፍረስ አላልኩም ብሏል። የኢትዮጵያ መንግስትና የዓለም አቀፉ ማህበረሰብ የፕሪቶሪያው የሰላም ስምምነት በመተግበር የትግራይ ዘላቂ ሰላምና መልሶ ግንባታ እውን እንዲሆን ድጋፍ እንዲያደርጉም ጥሪ አቅርቧል። መላው ህዝብ በትግራይ ህገ መንግስታዊ ስርዓት እንዲከበር ተጠያቂነት እንዲረጋ መረጋጋትና ሰላምና ጸጥታ እንዲሰፍን ግዴታውን ይወጣ ሲልም ነው ህወሓት ያሳሰበው። ይህ በእንዲህ እንዳለ አብይ አህመድ ከነ ደብረ ጽዮን ገብረ ሚካኤል ጋር መደራደር የለበትም ሲሉ አቶ ጌታቸው ረዳ ገለጹ። በትግራይ ዘጠና በመቶ ህዝብ ድጋፍ እንዳላቸው የገለጹት የጊዜያዊ አስተዳድሩ ፕሬዝደንት ባልተለመደ ሁኔታ የትግራይ ህዝብ ዳግም እንዳይንበረከክ ነው የምፈልገው ሲሉ ተሰምተዋል። የአራት ኪሎ አስተዳደር እርስ በርስ ይዋጣላችሁ እያለ ይመስለኛል። ነገር ግን የብልጽግናው መንግስት ይፋዊ ጣልቃ ገብነት እንዲኖረው አልጠየኩምም ብለዋል። የትግራይ የፖለቲካ ቀውስ የፈጠረው ተጽዕኖ ወደ አዲስ አበባ የወሰዳቸው አቶ ጌታቸው ረዳም ትናንት ከመ ወደ አዲስ አበባ የመጣው ሸሽቼ አይደለም። ትግራይ ላይ ያለውን ሁኔታ እንዳስረዳቸው ጠቅላይ ሚኒስትሩን በአካል ቀርቤ እንዳስረዳ ስለጠየቁ ነው ሲሉ ተናግረውም ነበር። በዛውም የምዕራብ ሀገራት ዲፕሎማቶችን ስለተፈጠረው ውጥረትና ሕገ ወጡ ቡድን በሚል ስለሚገልጹት ኃይል ማብራሪያ ለመስጠት እንደሆነና ወደ መቀለም በሚቀጥለው ሳምንት ለመመለስ ሀሳቡ እንዳላቸው መግለጫቸውም እንደዚህ የትግራይ ጊዜያዊ አስተዳድሮ ሲያወጣቸው የነበሩ መግለጫዎች ወደ ህዝቡ ሲያሰራጩ የነበሩት የትግራይ ቴሌቪዥንና ድምጽ መንግስት እና የዓለም አቀፉ ማህበረሰብ በትግራይ ጉዳይ ጣልቃ እንዲገባ የሚጠይቀውን መግለጫቸውን ግን ሳያስተናግዱት ቀርቷል። ዛሬም አቶ ጌታቸው ረዳ በአዲስ አበባ የሰጡትን መግለጫ በተመሳሳይ እነዚሁ የመገናኛ ብዙሃን ሳያሰራጩ የቀሩ ሲሆን የአገዛዙ ልሳናትና የተወሰኑ የግል የመገናኛ ብዙሃን በተገኙበትም አቶ ጌታቸው ማብራሪያ አቅርቧል። አቶ ጌታቸው በዚህ መግለጫቸው ወቅት ከጠቅላይ ሚኒስትሩ ጋር ያደረጉት ንግግር ካለም ጭብጡ ምን እንደሆነ ባያስረዱም ነገር ግን መሐተም ነጣቂ ካሉትና በደብረጽዮን ገብረ ሚካኤል ከሚመራው ቡድን ጋር አብይ አህመድ ተቀምጦ መነጋገር የለባቸውም ሲሉ ጠይቀዋል። ይህንን የማፈር ግዴታ ጠቅላይ ሚኒስትሩም ቢሆን ባያስተናግድ በደንብ ፈር ቢያዙ ይዞት ጥሩ ነው የሚል እምነት ችግር የፈጠረ ሰው በሙሉ ክራባት አስሮ እደራደራለሁ የሚልበት ሁኔታ መፍጠር መቻል፣ እኔ ጠቅላይ ሚኒስትሩን ለመገሰጽ ልጠቀምበት እፈልጋለሁ። ይናጋጣ አዎ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜያዊ አስተዳደሩን በአደባባይ አላውቅም ብሎ ጊዜ በስርዓት የተሾመን ፕሬዚደንት፣ የቀድሞ ፕሬዚደንት እያለ ከተማ ውስጥ የመንግስትን በጀት የተጠቀመ የሚያምስን ኃይል በምን አይነት መልኩ ነው እንደ ተደራዳሪ የተቀበለ ልታየው ትችላለህ። አቶ ጌታቸው ይህንን ቢጠይቁም በቀጣይ ቀናት እነዚህ አመራሮች በአዲስ አበባ ከፌደራል መንግስቱ ጋር ሊነጋገሩ ስለመሆኑ ግን ተሰምቷል። በአማራ ክልል አቶ ይልቃል ከፋለ ከአንድ አመት ከመንፈቅ በፊት እንዳደረጉት ሁሉ አቶ ጌታቸውም ተመሳሳዩን የፌደራል መንግስቱን ጣልቃ ገብነትን ጠይቀው ከሆነ ተጠይቀው፣ አቶ ጌታቸው የፌደራል መንግስት ጣልቃ እንዲገባ በይፋ ጥያቄ አላቀረብንም የሚል ምላሽ ሰጥቷል። የፌደራል መንግስት ጣልቃ የሚገባው እኔ ስለጠየኩት አይደለም። ጣልቃ እንዲገባ የሚያደርገው የፕሪቶሪያው ስምምነት ፈራሚ አካል ስለሆነ ነው። ይህ ቡድን የፕሪቶሪያውን ስምምነት አደጋ ላይ ጥሎታልና አስፈላጊውን እርምጃ መውሰድ አለበት ሲሉ ግን አንስተዋል። እንዲያም ሆኖ የፌደራል መንግስቱን ዝምታ የተቃወመ አቶ ጌታቸው ረዳም እርስ በርስ ይዋጣላችሁ ይመስላል አይነት መልእክት ማክለውበታል። እኔ ፌዴራል መንግስቱ ለምንድነው ዝም ያለው ይሉ አላቅም ይዋጣላቸው ብሎ ሊሆን ይችላል አሉ። የፌዴራል መንግስቱ ዝም ብሎ ያየው ቦታ ላይ ሁሉ እየገባ ጦርነት መክፈት አባዚያ ሊኖረው አይችልም። አሁን ትግራይ ላይ አነሰሰሪ ጣልቃ ገብነት ማድረግ ስለማንፈልግ ነው ይሉናል። ሶስቱንም እቀበላለሁ፣ ግን ዝም ማለት የለበትም የፌዴራል መንግስት። እኔ ስድስት እዚህ ዝመት ምናምን ያልኩ አይደለም። ስርዓት ያለው ኃላፊነቱን መወጣት መቻል። ትግራይ ውስጥ ራሱ ፌዴራል መንግስቱ ተቋማት አሉት እንዲሰሩ ማድረግ መቻል አለበት። የትግራይን ድንበር መጠበቅ መቻል አለበት። ትግራይን ድንበር የሚያስጠብቅ አቅም ኦኬ፣ ምንድን ነው የሚባለው? አውት ሶርስ ሲደረግ ከተባለ ቁርጣችን አውቀን እናደርገው። የጊዜያዊ አስተዳድሮ ፕሬዚደንት የትግራይ ወጣት ለስልጣን ሽኩቻና ለእንደዚህ አይነት ርካሽ ተግባር መስዋዕት ለመሆን ዝግጁ አይደለም ሲሉ አንስተው፣ በእርግጠኝነት መናገር የምችለው ትግራይ ላይ ጦርነት የሚኖረው በሌላ አካል ከታወጀ ብቻ ነው። የትግራይ ወጣትም ሊዋጋ የሚችለው በዚህ ነው። ከዛ ውጭ የገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም የሚለውንም ጠቅሰዋል። ባልተለመደ ሁኔታ የትግራይ ህዝብን ተንበርክኮ እየነበረ እንደሆነ አስመስለው በማቅረብ ዳግም እንዳይንበረከክ ነው ጥረት ሲሉ አንስተው በትግራይ ከፍተኛ ድጋፍ ያላቸው እሳቸው እንደሆነ አክለዋል። የትግራይ ህዝብ እንደገና እንዳይበረከክ እኔ ቢሆን ልንበረከክ ሲለምን የሚውል ሰው ለፌዴራል ሳልፍ ሰጡን ያ ማን ጋር ነው የምትደራደረው? በጀት ጉዳይ ካለ የትግራይ ተጠቃሚነት ጉዳይ ካለ በተሟላ መልኩ መንግስት መስርተን ፓርላማ ገብተን የምንሟገትበት ድበ የለበት ሁኔታ ከፌዴራል መንግስት ጋር በቅርብ ከመስራቱ ውጭ አማራጭ የለም ማለት የደጋፊዎችን ቁጥር ማወቅ ከፈለጋችሁ ዘጠና ፐርሰንቱ ህዝብ ጌታቸውን አይደለም ሰላምን፣ ልማትን፣ መረጋጋትን የተፈናቃይ መመለስን ስለሚደግፍ የዘጠና ምናምን ፐርሰንት ህዝብ ድጋፍ አለኝ ብዬ ምናለሁ። ይሄ ዝም ብሎ የፈጠርኩት ተረት አይደለም። ኤቭሪዌር ያለው እውነት ስለሆነ ማሀተም አዲግራት ላይ ነጥቀው ሁመራን የተቆጣጠሩ ይመስላቸዋል ሲሉ የተሰሙት አቶ ጌታቸው ስለ ትግራይ ሀገርነትም ተጠይቀው ማብራሪያ ሰጥተዋል። የፖሊስ ኃይል ይኖረናል፣ እንደማንኛውም ክልል ሚሊሻ ይኖረናል። የመከላከያ ሰራዊት የሚባል ነገር ግን ሊኖረን አይችልም። ትግራይ ሀገር ናት ብሎ ማሰብ የሚፈልግ ሰው ብዙ እንዳላውቃለሁ። እኔም ሞቅ በሚል ሰዓት እንደዛ አስባለሁ። መመኘት ችግር የለውም። መሆን ካለበትም ታገላለው። ነገር ግን አሁን ያለውን ነባራዊ ሁኔታና እውነታ መረዳት አለ ያለብን። ትግራይ የኢትዮጵያ አካል ናት ብለዋል። በአማራ ክልል አመራሮች ጭምር የተገደሉባቸው ውጊያዎች መደረጋቸው ተነገረም። የመከላከያ ሰራዊቱ ከአንድ ሺህ በላይ ሰው ገደልኩ ሲል ብልጽግና ደግሞ ሁሉም ነገር ሰላም እየሆነ ነው ይላል። የክልሉ ጦርነት ግን ከተዋጊዎች ባሻገር ሰላማዊ ዜጎችን ጭምር በገፍ እየቀጠፈ ቀጥሏል። ትናንትና ዛሬ በበርካታ የክልሉ አካባቢዎች የተደረጉ ውጊያዎችም ለዚህ ማሳያ ናቸው። በሰሜን ጎልዶ ዞን ጎልዲያ ዙሪያ እየነበረው የሚጠቀስ ሲሆን እንደ ቃሌምና ኡርጌሳ ባሉ አካባቢዎች የሚገኙ የመንግስት ካምፖ ላይ ተደጋጋሚ ጥቃቶች ተፈጽሟል። በወልዲያ ከተማ ዙሪያም ከባድ መሳሪያ ድብደባዎች እንደነበሩ የሚታወቅ ነው። ሌላኛው ጠንካራ ውጊያ የነበረበት ቀጠና የሰሜን ሸዋ ዞን አጣዬ ቅርብ ርቀት ኤፍራታና ግድምና አንጾኪያ ገምዛ ወረዳዎች ያሉ የተለያዩ ቦታዎች ሆኖ በእነዚህ ውጊያዎችም ከመከላከያ ሰራዊት የሚሆን ከፋኖ ኃይሎች በአመራር ደረጃ ያሉ አዋጊዎች ጭምር መገደላቸው ነው የተገለጸው። በዛው በሰሜን ሸዋ ዞን መርሃቤት የቀጠና ሜዳ መራኛ ቶጎራም በማዕከላዊ ጎንደር ደባር ቅርብ ርቀት አደርቃ በምዕራብ ጎንደር ደግሞ አርማጮሽ መልበር ተብለው በሚጠሩ አካባቢዎች ከፍ ያሉ ጉዳቶች የተመዘገቡባቸው ውጊያዎች ነበሩ። የመከላከያ ሰራዊቱ በአማራ ክልል በርካታ ዞችን አሰማርቶ ነው ከህዝቡ ጋር እንዲፋለም የተገደደው። በሌትናንት ጀነራል መሐመድ ተሰማ የሚመራው ምስራቅ እዝ ደግሞ ተጠቃሽ ነው። ይህ ህዝብ በምዕራብና ምስራቅ ጎጃም በሰሜን ጎጃምና አዌዞን እንደዚሁም በደቡብ ጎንደር ቀጠናዎች 1025 የክልሉ ወጣቶችን ገደልኩ ይላል። 574ቱን ደግሞ አቆሰልኩ ሲልም ይገልጻል። ይህን ሁሉ ህዝብ የገደለውና ያቆሰለበትን የጊዜ መጠን ባይጠቅስም ማረኩት ያለውን የጦር መሳሪያ ብዛትና እየተፋለምኩ ነው የሚልባቸውን የቦታዎችን ስምም ይዘረዝራል። ሰራዊቱ እንዲህ ያለ ሁነት ውስጥ መሆኑን በሚያስረዳበት በዚህ ወቅት የብልጽግናው ሹማምንት ደግሞ ክልሉ ሁሉ ሰላም ነው ይላሉ። መከላከያ የክልሉ ወጣትን ይበቀልልናል በሚለው ንግግራ ሲያቀርቡላቸው የሚታወቁት የክልሉ የብልጽግና አስተዳደር ቃል አቀባይ መንገሻ ፈንታው እንዳሉት መከላከያው ተበቅሎ መጨረሱን ባያብራሩም ነገር ግን ሰላም ላይ ነን ሲሉ ተሰምተዋል። ዛሬ አሁን ባለን ሁኔታ የተሻለ የሰላም ሁኔታ ነው ያለው። ዞኖች፣ ወረዳዎችና ከተሞች ሙሉ በሙሉ በሚያስብል ደረጃ የክልላችን አመራር ከጸጥታ ኃይላችን ጋር በጋራ ሆኖ ወደ ተሻለ ሰላም እንዲመጣ ጥረት ተደርጓል። በኢትዮጵያ ኤርትራና ትግራይ ሰራዊቶች በኩል ጦር እየተንቀሳቀሰ ስለመሆኑ ተነገረም። የአሜሪካ የመንግስት ፖሊሲ ጉዳዮች የሚተነተኑበት መጽሔት ሊፈነዳ የተቃረበው ጦርነት የሚያስከትለውን አደጋ ይዞ ቀርቧል። ፕሬዚደንት ኢሳያስ አፈወርቂ ፊርማቸው ያልሰፈረበት፣ ነገር ግን ጦራቸው ከወረረው ግዛት እንዲወጣ የሚጠየቅበት የፕሪቶሪያዊ ሰላም ስምምነት የልዩነቶች መነሻ መሆኑን ይጠቅሳል። ፎሪን ፖሊሲ መጽሔት በትግራይ ክልል ያለው ቀውስ በወታደራዊ እንቅስቃሴዎች መታገዙን የሚያትተው መጽሄቱ ምስራቅ የትግራይ አካባቢዎች ላይ የአቶ ጌታቸው ረዳ ሹመኞችን የመተካት ስራም በትግራይ ሰራዊት ዩኒቶች መፈጸሙንም ያነሳል። ይህ የትግራይ አለመረጋጋት በሁለቱ ሀገራት መካከል ሊቀሰቀስ ለሚችለው ጦርነት ሌላ ግብአት ስለመሆኑ ጠቅሶ ከቅርብ ጊዜ ወዲህ እየተስተዋለ ስላለው ወታደራዊ እንቅስቃሴም ያብራራል። የኤርትራ ሰራዊት፣ የኢትዮጵያ መከላከያ፣ የትግራይ ሰራዊት ጦራቸውን አንቀሳቅሰዋል ሲልም ያስቀምጣል። የሚያስቀምጣል በእርግጥ ከሻቢያም የሆነ ከብል ከብልጽግናው በኩል የድሮን ቅኝቶችን ጨምሮ ድንበር አካባቢዎች መሰል እንቅስቃሴዎች መደረጋቸው የሚታወቅ ነው። ፕሬዝደንት ኢሳያስ አፈወርቄ ከሱዳን ድንበርም ከማዕከላዊ የኤርትራ አካባቢዎችም ሜካናይዝድ ኃይላቸውን ጨምሮ ተጨማሪ ሰራዊትን ወደ ኢትዮጵያ ድንበር አቅጣጫ የማዘዋወር ተግባርን ሲፈጽሙ ነው የሰነበቱት። ጸረ ድሮኖችን በተለያዩ ስትራቴጂክ ስፍራዎች ላይ ተከልኩ በሚልም በፕሮፓጋንዳ ሰዎቻቸው በኩል አስተላልፈዋል። የብልጽግናው ጦር እንቅስቃሴ ጉልህ ባይሆንም፣ በአፋር ክልል አሰብ አቅጣጫ በኩል ነው በአመዛኙ የተስተዋለው። ፎሪን ፖሊሲ መጽሄት ሰይድ ያዲስ አበባው አስተዳደር የኤርትራን መንግስት የፕሬቶሪያውን ስምምነት በማደናቀፍ የውስጥ ታጣቂዎችን በመደገፍ፣ የአስመራው መንግስት ደግሞ ቀይ ባህርና ሰብን በመመኘት እርስ በራሳቸው እየተካሰሱ ስለመሆናቸው ያብራራል። በዚህ ሂደት ውስጥ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ያላቸውን ሚና ያስቀምጣል። በቅርቡ የቢሊዮን ዶላሮች ኢንቨስትመንት በአሰብ ወደብ ላይ ለማስጀመር ፍላጎት ማሳየቷ የተነገረላት ሳውዲ አረቢያ የአዲስ አበባ መንግስት የቀይ ባህር ፍላጎትን እንደማትቀበለው ይታመናል ሲል መጽሔቱ ዘርዝሯል። የሆነ ሆኖ ሊፈነዳ የተቃረበው ጦርነት ለማስቆም ጊዜው አሁን ነው የሚለው ፎሬን ፖሊሲም ጦርነቱ ከተጀመረ በኋላ ግን ወራትና መታትን የሚዘልቅ ከፍተኛ ምስቅልቅልን የሚያስከትል ስለመሆኑ አስጠንቅቋል። ሱዳን በከፋ ሁኔታ ውስጥ ናት። ደቡብ ሱዳን ያለችበት ነባራዊ ሁኔታ ይታወቃል። በዚ ላይ ሌላው ዳሜ ጦርነትን መፍቀድ ቀውስን ይዞ ይመጣል፣ የቀይ ባህር የንግድ መስመርን ክፉኛ ይጎዳል ሲልም ያክላል። በተለይም ይህንን ጦርነት በማስቆም ረገድ የገልፍ ሀገራትና ምዕራባውያን አንዳች መፍትሄ የፈልጉ ዘንድም ጥሪውን አስተላልፏል። አሜሪካና እንግሊዝን ጨምሮ የትግራይ አሁናዊ ሁኔታን እየተከታተሉ ስለመሆኑ ገለጹ። ውጥረቱ እንዲረግብም ጥሪ አቅርበዋል። የበርካታ ምዕራባውያን ሀገራት አምባሳደሮችና ተወካዮች ላለፉት ወራት ወደ ትግራይ ክልል መቀለ በመጓዝ ተደጋጋሚ ውይይቶችን ማድረጋቸው የሚታወቅ ነው። ዛሬ ደግሞ የምዕራባውያን ኤምባሲዎችና የአውሮፓ ህብረት አባል ሀገራት በትግራይ ውስጥ ያለውን ወቅታዊ ሁኔታና እየጨመረ የሚገኘውን ውጥረት እየተከታተሉ መሆናቸውን ይፋ አድርገዋል መግለጫውን ያወጡት የአሜሪካ የእንግሊዝ የኒውዚላንድ የጃፓን የኖርዌይ ቤልጅየም የቡልጋሪያ ቼክ ሪፐብሊክ የዴንማርክ የጀርመን የአይርላንድ የግሪክ የስፔን የፈረንሳይ ጣሊያን ሉክዘምበርግ ኔዘርላንድስ ኦስትሪያ ፖርቹጋል የአውሮፓ ህብረት ልዑካንና ሌሎችም ሀገራት ናቸው ሀገራቱ በመግለጫቸው የፕሪቶሪያው ስምምነትን ሙሉ ድጋፍ እንደሚሰጡት ገልጸው ሁሉም ወገኖች አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁ ታሳስቧል። ይህ ስምምነት የመሳሪያ ድምፅን ጸጥ እንዳደረገ አስታውሰው በፍጹም ወደ ሁከት፣ ግጭት፣ ጦርነት መመለስ አይገባም ብሏል። ማንኛውንም አይነት ድጋፍ በዚሁ ዙሪያ ለማድረግ ዝግጁ እንደሆኑ በማተት ትናንት የትግራይ ጊዜ አስተዳደር ፕሬዚደንት አቶ ጌታቸው ረዳም ከመቀሌ ወደ አዲስ አበባ ከመጡ በኋላ ከአሜሪካ፣ ከጀርመን፣ ፈረንሳይ፣ ጣሊያን፣ ዩናይትድ ኪንግደም እንደዚሁም በአውሮፓ ህብረት አምባሳደሮች ጋር በትግራይ ስላለው ሁኔታና አስተዳደራቸው እየገጠመው ስላለው ፈተና ሰፋ ያለ ውይይትን አድርግ ያለው በሚል መግለጻቸው የሚታወስ ነው። ሩስያ ቻይናና ኢራን ግዙፍ የባህር ላይ ወታደራዊ ልምምድ ማድረግ ጀመሩ። ልምምዱ በባህር ላይ መርከብና ድሮንን ጨምሮ የጠላት ኢላማዎችን መምታት እንደዚሁም ጉዳትን መቆጣጠር ላይ ተልዕኮ ሆኖ ያደረገ ነው። ሶስቱ ሀገራት መሰል የባህር ኃይል ግዙፍ ወታደራዊ ልምምድ ሲያደርጉ ይህ ለተከታታይ አምስተኛ ዓመት እንደሆነም ታውቋል። ማሪን ሴኩሪቲ ቤል 2025 የሚል መጠሪያ የተሰጠው የጋራ ልምምዱ በትናንትናው ዕለት በኢራን ከሀበር ወደብ አቅራቢያ ነው የተጀመረው። ልምምዱ በተሳታፊ ሀገራት የባህር ኃይሎች መካከል ያለውን ትብብር ለማጠናከር ያለመ እንደሆነም ተነግሯል። ልምምዱ የባህር ላይ ኢላማዎችን መምታት፣ ጉዳትን መቆጣጠር እንደዚሁም የፍለጋና የየብሳድን ስራዎች ላይ ያተኮረ ነው የተባለ ሲሆን ለሁለት ቀናት በሚቆይ ወታደራዊ ልምምድ የሶስቱ ሀገራት የባህር ኃይሎች በቀንና በማታም ከትላልቅ ካሊበር የጦር መሳሪያ እስከ አነስተኛ የጦር መሳሪያዎች የተኩስ ልምምድ እንደሚያደርጉም ታውቋል። በዚህ ወቅትም የጠላት መርከቦችንና የድሮን ኢላማዎችን አድርጎ መምታትን እንደሚለማመዱም ተነግሯል። ከአዘርባጃን ደቡብ አፍሪካ፣ ኦማን፣ ካዛኪስታን፣ ፓኪስታን፣ ኳታር፣ ኢራቅ፣ የተባበሩት አረብ ኤምሬቶችና ሲሪላንካ የተውጣጡ የባህር ኃይል ቡድኖች ልምዱን እየተከታተሉ ስለመሆኑም ነው የተነገረው።